በስመ አብ ወወልድ ወንፈስ ቅዱስ አዶ አምላክ አሜን። ሰላም ለእናንተ ይሁን ውድ ቤተሰቦቼ፣ እንደምን ዋላችሁ? እንኳን አደረሳችሁ ለቅዱስ ገብርኤል ወርሃዊ መታሰቢያ በዓል። ውድ ቤተሰቦቼ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ድርሳነ ገብርኤል ዘመስከረም። አንድ አምላክ በሆነ በአብ ወልድ በወንፈስ ቅዱስ ስም አምነን መለየት በአንድነት አንድነትን በመለየት ከዓለም አስቀድሞ በሦስትነቱ የነበረ ሰማይን በከዋክብት የጋረደው ምድርን ልምላሜዎችን አብቅሎ የሚያለብሳት መሠረቷ በንፋስ አውታር ያጸናው የተዋረደውን ከፍ ከፍ የሚያደርገው ድሃውን የሚያበለጽግ ከእኛ ዘንድ ለሱ ምስጋና የሚገባው ለእኛም ከሱ ይቅርታ መለመን የሚገባን በመስከረም አስራ ዘጠኝ ቀን የሚነበብ የሊቀ መላእክት የቅዱስ ገብርኤል ድርሳን ይህ ነው እንላለን። ልመናው ከአገልጋዩ ጋር ይኑር ለዘላለሙ አሜን። ከአብያ ቤት ከሚያገለግሉት ወገን የሚሆን ዘካሪያስ የሚባል አንድ ካህን ነበረ። ሚስቱም ከአሮን ወገንና ስሟም ኤልሳቤጥ ይባላል። ሁለቱም ደጋጎች ነበሩ። በእግዚአብሔር በፍጹም ትእዛዝ በህጉ ጸንተው ይኖሩ ነበር። ንጹሖች ነበሩ። ልጅ አልነበራቸውም። ኤልሳቤጥ መካን ነበረች እና በእድሜያቸው አርጅተው ነበር። ዘካርያስ ልጅ ስጠኝ እያለ ወደ እግዚአብሔር ሲለምን ይኖር ነበር። ከዚህ በኋላ በእግዚአብሔር ካህናቱ እንዴት ለመዱት በሰሞኑ የክህነት ስራ በሚሰራበት ጊዜ የሚያጥንበት ጊዜ ደርሶ ወደ ቤተ መቅደስ ገባ። ህዝቡም እጣን በሚያጥንበት ጊዜ በውጭ ሆነው በሙሉ ይጸልዩ ነበር። የእግዚአብሔር መልአክ በጣኑ ምስዋ በቀኝ በኩል ታየው። ዘካርያስን ባየው ጊዜ ደነገጠ፣ መፍራት እና መንቀጥቀጥ አደረበት። መልአኩም ለዘካርያስ ጾለትህ ተሰምቷልና ይዞሃት አትፍራ አለው። ሚስትህ ኤልሳቤጥም ትጸንሳለችው፣ ወንድ ልጅም ትወልድ ያለች ደስ የምትሰኝበት ስለሆነ ስሙን ዮሐንስ ትለዋለህ። በተወለደ ጊዜ ብዙ ሰዎች ደስ ይላቸዋል። በእግዚአብሔር ዘንድ ታላቅ ይሆናል። የሚያሰክር ወይን አይጠጣም። ከእናቱ ከናቱ ማኅፀን ጀምሮ መንፈስ ቅዱስ ይመላበታል። ከእስራኤል ልጆች ብዙዎች ወደ እግዚአብሔር ወደ አምላካቸው ይመልሳቸዋል። ወደፊትም በመንፈስ ቅዱስ ይቃኛል፣ በኤልያስ ኃይል ይጓዛል። ዘካርያስ ለአምላክ ይህን ነገር እንዲያደርግ በምን አውቃለሁ ሁኔ ሽማግሌ ነኝ፣ የሚስቴም የህፅንነቷ ወራት አልፏል አለው። መልአኩም ይህንን የምስራች ነግርህ ዘንድ ወደ አንተ የተላከው በእግዚአብሔር ፊት የምቆምን የገብርኤል ነኝ ብሎ መለሰለት። ይህ ፈጸም ድረስ ዲዳ ሆነህ መናገር ይሳንሃል። በጊዜው የሚፈጸመውን ነግሬህ ህዝብ አላመንከኝምና እንዲሁ ዲዳ ሆነህ ኑር። የተወደዳችሁ ወንድሞች ሆይ፣ የዚህ የካህን ልብ የመልአኩን ቃል ለምን ተጠራጠረ? ከሽማግሌ ከአብርሃም የይስሐቅን መወለድ የሚናገር የኦሪት መጽሐፍ ሲያውቅ በእምነት በመጽናቱ ዕድሜው መቶ ዓመት ከሆነ በኋላ ሚስቱ ፈጽመ አርጅታ ሳለ እንድትወልድ የሚናገሩ እሬትን የአህዛብ ሐዋርያ የሚሆን ነገሩ የሚያስደስት ጳውሎስ እንዴት ተናገረ? ሽማግሌ መሆኑን ሲያውቅ አብርሃም አመነ እንጂ አልተጠራጠረም ብሎ እንዴት ተናገረ? ሙቀት ልምላሜ ተለይቶት እንዳለ እያወቀ እድሜው መቶ ዘመን ነበርና ሳራም ሙቀት ልምላሜ እንዴት ተለያት እያወቀ እግዚአብሔር የነገረው ተስፋ ይቀራል ብሎ አልተጠራጠረም። ዳግመኛ ልጅህን ይስሐቅን ሰዋልኝ ብሎ በነገረው ጊዜ ከይስሐቅ ስም የሚያስጠራ ልጅ ይወልድልሃል ብሎ ከነገረው በኋላ ተጠራጥሮ ለመሰዋት አልቻለም፣ ይስሐቅን የሰዋ ዘንድ በልቡ ቆረጠ እንጂ። ከዚህ አንቀጽ በሌላ ቦታ እንዲህ ብሎ እንዴት ተናገረም? እንዲያስነሳለት አምኖ አብርሃም ልጁን ይስሐቅን ሊሰዋ ወሰደው። ሰዋልኝ ብሎ ለፈተና በነገረው ጊዜ ተስፋ ያደረግለት እና እሱን ለመሰዋት አቀረበው፣ እግዚአብሔር እሱን ማስነሳት እንዲቻለው አምኖ። ዳግመኛም ሐዋርያው ያዕቆብ እንዲህ ብሏል። አባታችን አብርሃም በስራው የከበረ አይደለምን ልጁ ይስሐቅን ወደ ባቀረበው ጊዜ በልቡ የተጠራጠረ ይህ ካህን የሕዝብ መሪ ተብሏል እና በካህን መመራትን የሚሹ ወገኖቹን ልባቸውን እንደምን ያጠራጥረው ይሆን? አስቀድሞ ልጅ የከለከለው ኋላም ሊሰጠ የወደዴ መንሳት የሚቻለው ሊሰጠ የወደዴ እግዚአብሔር አንድ አይደለምን? አሁንስ መስጠት አይችልምን? እግዚአብሔር የወደዴውን ሁሉ ማድረግ ይችላል። መግደልና ማዳን መግረፍና እና ይቅር ማለት መዋረድን ማክበር ይችላል። ወደ ቀድሞ ነገራችን እመለስ። ከዚህ በኋላ ሚስቱ ፀነሰች እና ወንድ ልጅ ወለጅች። በስምንተኛው ቀን ዘመዶቻ እናቱን የልጁን ስም ተብሎ ብሎ ይጠራ ብሎ ጠየቋት። እሷም ምናልባት መናገር ይችል እንደሆነ አባቱን ጠይቁት አለቻቸው። በጠየቁት ጊዜ የሚጽፍበት ብራና የሰጡት ዘንድ በእጁ ጠቅሶ አሳያቸው። የሚጽፍበትን ብራናም በሰጡት ጊዜ አንደበቱ ፈቶለት ዮሐንስ ሲባል ብሎ ተናገረ። ዳግመኛም የቀድሞውን በማስተዋል አሁን የምነግራችሁ ስሙ በውስጧም አሳስባችሁም አስተያየት የሊቀ መላእክ የቅዱስ ገብርኤል የተወደደ ዜናውን ተመልከቱ። እጅግ የሚወደድ የሚለምኑትን የሚጎበኛቸው ከነገሩም መልካምነት ጣፋጭነት የተነሳ ሊጠገብ የማይቻል የነፍስና የሥጋ ጥቅም ነው እና በመታገሳችን የመጽሐፍትን ቃል በማመናችን ተስፋችን እናገር ዘንድ የተጻፈው ሁሉለኛ ምክርና ተግዛት ተጽፏል። ብሎ አመስገኝ ጳውሎስ እንዴት ተናገረ? የዘካርያስ ልጅ ዮሐንስን ወደ ምድረ በዳ ነጥቆ እንደወሰደው እነሱ እያለ በማስተማር ለእስራኤል እስኪገለጽ ድረስ እየጎበኘ እንዲኖር መንግስተ ሰማያት ልትሰጥ ቀርባለች እያለ እስከ አስተምር ሲጎበኘው እንዲኖር ሰምተናል። የነገሩ ምክንያት ግን ጌታችን ኢየሱስ ክርስቶስ ከመቤታችን ከማርያም ከተወለደ ጀምሮ ሁለት ዓመት ከሆነ በኋላ የጥበብ ሰዎች ኮከብ እየመራቸው ከምስራቅ መጡ። ያንንም ኮከብ ሊቀ መላእክት ቅዱስ ገብርኤል ሊመራው ነበር። የተወለደው የዓለም መድኃኒት ንጉሥ ወዴት አለ እያሉ ከፈረስ እና ከሰራዊት ጋር ወደ ኢየሩሳሌም በደረሱ ጊዜ በምስራቅ ኮከቡን አይተን እንሰግድለት መተናል እያሉ። ይህንንም በሰማ ጊዜ ሄርዶስ ደነገጠ። የጥበብ ሰዎችንም ያመጣጣቸውን ነገር በቆይታ ጠየቃቸው። የመጡበትን ምክንያትን ስለተወደደው ንጉስ መሆኑን ነገሩት። ሄርዶስም ምን የምመጥቼ ሰግድለት አለሁና ተመልሳችሁ ንገሩኝ አላቸው። ከዛም በኋላ ሄዱ። ከዋሻው በደረሱ ጊዜ ያ ኮከብ እየመራቸው መሄዱን ትቶ በመካከላቸው ቆመ። ወደ ዋሻው በገቡ ጊዜ ሶፍና ሕፃኑ ከእናቱ ጋር አገኟቸው። ሰገዱለት፣ እጅ መንሻ አድርገው ወርቅና፣ ከርቤ ዕጣን ገበሩለት። ወርቁን ስለ መንግስቱ፣ ዕጣኑን ስለ አምላክነቱ፣ ከርቤውን የእኛን ነፍስ ምረት ለማጥፋት ስለ እኛ በፍቃዱ ስለተቀበለው ስለ ሞቱ መሪርነት። ወደ ቀድሞ ነገራችን እንመለስ። ከዚህ በኋላ የምስጢር መልአክ ገብርኤልም በዚህች ሌሊት ተገልጦላቸው በሌላ ጎዳና እንዲሄዱ እንጂ ወደ ሄሮድስ እንዳይመለሱ ነገራቸው። በሌላ ጎዳና ወደ ሀገራቸው ተመለሱ። ከዚህ በኋላ ሄሮድስ ተቆጣና የሁለት ዓመት ከዚያም የሚያንስ እድሜ ያላቸው ህጻናትን ፍጁ ብሎ አዘዛቸው። የታዘዙ ጭፍሮችም ሂደው ልጅህን ስጠን እንግደለው አሉት። እሱም ጥቂት ቆዩ ሰጣችኋለሁ አላቸውና ህጻኑን በትከሻው ተሸክሞ አምጥቶ ቀድሞ በታየውና የልጁን መወለድ በነገረው በምስዋዑ ላይ አስቀመጠው። በዚያም ጊዜ ሊቀ መላእክት ገብርኤል መጣና በክንፍ ተሸክሞ ሊጎድ የምትባል ወደ ሲና በረሃ ወሰደው። ህፃኑም ይህንን መልአክ ካራዊት አፍ እየጠበቀ አደገ። እኛንም ከሚገፋን ጥላቶች እንዲሁም ያድነን፣ ሰውነታችን ከጥላታችን ከሰይጣን ወጥመድ ይጠብቅልን። እሱ እንደ አንበሳ እያናገሩ ከኛ የሚወጣ ውሃ ይሻልና የጸሎቱ ኃይል በጥምቀት የተወለድን ሁላችንን ይጠብቀን አሚን። የሊቀ መልአክ የቅዱስ ገብርኤል ታምር ይህ ነው። ልመናው ከአገልጋዩ ጋ ይቅር ለዘላለሙ አሚን። በዛ ወራት በራዲዮስ የሚባል አንድ ሰው ነበር። እሱም ከአንድ ባለጸጋ ሰው ዘንድ ሄዶ አንድ መቶ ድሪም ሜሻው ነው ነግዶ ትርፍ እንዲያገኝና ከትርፉ ለህይወቱ ስጋ እንዲመገብ የፈለገ ሰው ነበር። ባለጸጋው ባገኘው ጊዜ ወርቅ አበድሬ ብሎ ለመነው። ባለጸጋውም ገንዘቤን እንዳይጠፋብኝ ሂድና ዋስ የሚሆን አምጣ አለው። በራዲዮ ስም የሚዋሰኝ ሰው አለኝ አለው። ከዚያም መምጣት ግን አይችልም። ሁላችንም ዋስ ካለበት ቦታ እንሂድ። ያም ባለጸጋ ልጁን ጠራና ልጅ ሆይ፣ ዋስ ይሰጥህ ዘንድ ከዚህ ሰው ጋር ሂድ አለው። መቶ ድርሃም ወርቅ እሰጠዋለሁና ሂደው ከቤተ ክርስቲያኑ ደጃፍ ደረሱ። በሬዲዮስም በቤተ ክርስቲያኑ ውስጥ መልአኩን መስሎ የተሰራውን የሊቀ መላእክት ገብርኤል ስዕል አየ። ያን ጊዜም በራዲዮ ስለ ባለጸጋው ልጅ ዋሴ ሰው ነው አለው። የባለጸጋው ልጅ ይህስ ሰው የታመነ እጅግ ቀና ሰው ነው አለ። ልጁም ከበራዲዮስ ጋ ሄዴና ከአባቱ ዘንድ በደረሰ ጊዜ የተዋሰው ሰው የታመነ እጅግ የቀና ሰው ነው አለው። አባቱም መልሶ ልጄ ሆይ የተዋሰው ሰው ማን ነው ይባላል? ባላል አለው። ልጁም መልሶ እሱማ ቅዱስ ገብርኤል ሊቀ መላእክት ነው አለው። ባለጸጋውም ከእርሱ ጋር መሐላ ሳልማማል ቃል ኪዳን ሳልገባ ምንም ምንም ገንዘብ የምሰጠው አይደለም አለው። በራዲዮ ስም ነገ በእግዚአብሔር ፍቃድ የፈለገኸውን እሰጥሃለሁ። አለው በራዲዮ ስም እስኪነጋ ድረስ ወደ ቤቱ ሄደ። በማለዳም ባለጸጋው ወደ ቤተ ክርስቲያን ሄደና በሊቀ መላእክ በቅዱስ ገብርኤል ስዕል ፊት ቆመ። እንዲህም አለ፣ የእግዚአብሔር መልአክ ወይኒ ፍቅርህንና የቅርታህን ምስክርነት ለምናለው ወርቄን እንዲሰጠው በእኔና በዚህ ሰው መካከል ምስክር ትሆን ዘንድ እኔም እውነተኛ ታማኝ የሆነ ምስክርነት አምናለሁ። ካአንተና ከእግዚአብሔር በቀር ሌላ ምስክር አልፈልግም አለ። ይህንንም ከተናገረ በኋላ ባለጸጋው ለሊቀ መላእክት ገብርኤል ሰገደ። ወደ ቤቱ ሄደና ለበራዲዎስ መቶ የወርቅ ድሪም ሰጠው። ነግዶ ያተርፍበት ዘንድ በአንድ ዓመት ወርቁን ይመልስለት ዘንድ ከእግዚአብሔር ያገኘውን ትርፍ ግን እኩሌታውን ለባለጸጋው እኩሌታውን ለበራዲዮስ አድርገው ሊካፈሉ ተስማምተው በራዲዮስን በሊቀ መላእክት በቅዱስ ገብርኤል ልመና ከወርቁ ታላቅ ብዙ ትርፍ አገኘ። በዓመቱ መጨረሻ የበራዲዮስን ቀጠሩ ቀጠሮ አለፈ። የባለጸጋው ገንዘብ አልሰጠውም። ሰይጣን አይነ ልቦናውን አውሮት የተንኮል ሰው አድርጎታልና በራዲዮስን በልቡ እንዲህ አለ። በእኔ የሚመሰክር ሰው የለም፣ በእኔ ላይ የጻፍኩት ምስክር የለም። ከሊቀ መልአክ ከቅዱስ ገብርኤል ከስዕሉ በቀር የሰማኝ የለም። ይህም የማይናገር ምስል ነው፣ በእኔም ላይ አይመሰክርም። ባለጸጋው ገንዘቤን ቢሎ ቢጠይቀኝ ክደዋለሁ እንጂ ያለብኝ ብያላምንም አለ። ያን ጊዜም ባለጸጋው ተነስቶ በራዲዮስን ጠርቶ እንዲህ አለው ወርቄን ከነ ትርፉ ስጠኝ ፍቅርንም አድርግልኝ እኔ በእጅ መግዤ እንደሰጠሁ መዝነህ ትርፉንም ጨምረህ ስጠኝ አለው። በራዲዮስም ባለጸጋውን ምንም አልሰጠኝም አለ። ባለጸጋውን በነገሩ የተነሳ ፈጽሞ አደነቀና ሂደህ ነስህን ልቦናህን መርምር፣ ወርቄን ትመልስ ዘንድ ያለው በራዲዮ ስም በእኔ ላይ የታመነ እውነተኛ ምስክር እንደሰጠኝ የሚመሰክርልህ የምታገኝ ከሆነ ወርቅህን ከትርፍ ጋር እመልስልሃለሁ፣ አለው። ባለጸጋው የበራዲዎስን ነገር በሰማ ጊዜ በማድነቅ ወደ ቅዱስ ገብርኤል ቤተ ክርስቲያን ይዞት ሄደ። በመልአኩ ስዕል ፊት ቆመና ባለጸጋው እንዲህ አለ፣ ጌታዬ ቅዱስ ገብርኤል ሆይ በመካከላችን የተደረገውን አንተ ታውቃለህ። እኔ ገንዘቤን እንጂ የእሱን ገንዘብ አልፈልግም። ወርቄንም ስሰጥ አንተን አምኜ ነው። ፈጥነ ፍረድልኝ፣ የእግዚአብሔር ፈአድ ይሁን። ባለጸጋው ይሄንን ካለ በኋላ በራዲዎስ ምስክሬ ከዚህ አለ፣ ምስክሬ ይህ ነው አለ። በራዲዎስም በተንኮል በሐሰት ማለ። በዚያም ጊዜ በራዲዮ ውስጥ ከምድር ላይ በግንባር ወደቀ። መንቀሳቀስ የማይቻለው ሆኖ እንደ ድንጋይ ድርቅ ካለ፣ ሰዎችም ሁሉ ትንፋሹ ቃል እንደሌለው ባዩ ጊዜ ፈጽመው አደነቁ፣ ደነገጡ። ያን ጊዜም የተደረገውን ያዩ ዘንድ ብዙ ሰዎች የተሰበሰቡ። በዚያም ጊዜ ሊቀ መላእክት የቅዱስ ገብርኤል አምላኩ አንድ ብቻ ነው አሉ። የማይለወጥ እንደሱም ያለ አምላክ የለም አሉ። ያን ጊዜም አታላይ ሰው በሰማይና በምድር መካከል የተሰቀለ ጌታዬ ሊቀ መላእክት ገብርኤል ሆይ ስለ ሃይማኖት የጉድለንትነት ይቅር በለኝ፣ በኃይልህም ገናነት ተማጽኛለሁና ይቅር በለኝ። በታላቅ ክብር ፊት በመማል የበደልኩህና አካልልኝ ህዝቡም ይሄንን እያለ ሲጮህ ሰምተው ሁሉም በየወገናቸው አለቀሱ። ከዛ በኋላ ቸርነቱ ጥልቅ ትግስቱ ምጡቅ የሆነ እግዚአብሔር በቅዱስ ገብርኤል አማላጅነት ንስሐውን ተቀበለለት፣ ከተሰቀለበት አዋረደው። ወዳጆቹም አእምሮ እስኪመለስ ድረስ በመልካም ቦታ ኖሩት፣ የተናገረውን እስኪያስታውስ ድረስ ያን ጊዜም ተነስቶ ሄዴና ወርቅና ከነትርፉ አጣ! ለባለጠጋውም ሰጠው። እሱም ለሊቀ መላአክ ለቅዱስ ገብርኤል ቤተ ክርስቲያን እጅ መንሻ አድርጎ ሰጠው። መኖሪያውንም ከገብርኤል ቤተ ክርስቲያን አጠገብ አደረገ። እስከ ጊዜ ረፍቱም ድረስ ለገብርኤል ቤተ ክርስቲያን በማገልገል ኖረ። በረከቱ አገልጋዩን ለዘላለሙ ይጠብቅ፣ አሜን። የሊቀ መላአክ የቅዱስ ገብርኤል ታምር ይህ ነው። ከዚያም ወራት ማርያም ተነስታ ወደ ይሁድ ሀገር ወደ ገሊላ ሄደ። ከዘካሪያስ ቤት በገባች ጊዜ ኤልሳቤት ጽንሷን አወቀች። ለሚፈሩት ሰዎች የሚሰጠውን የእግዚአብሔር ቸርነት አደነቀች። ሰላል ምንም ሰጠቻቸው። ይቅርታና ቅንነት ተገናኙ፣ ጽድቅና ሰላም እንዲሆኑ ብሎ ዳዊት እንዴት ተናገረ? በማህዞን ያለው አውቆ በድንግል ማህዘን ላለው በደስታ ሰገዴ። ወዲያሱም እንዲወጣና እንዲሰብክ ፈለገ። ለመውጣት የማይቻለው በሆነ ጊዜ በትንቢታ አነጋገር በእናቷ አፍ አሰምቶ ተናገረ። በወንጌል እንዴት ተናገረ? ኤልሳቤጥ የማርያምን ቃል ሰምታ በሰማች ጊዜ ጽንሱ በማሐዘኗ ዘለለ ተናወጠ። መንፈስ ቅዱስ በኤልሳቤጥ ላይ መላ፣ በታላቅ ቃልም ጮኸች። ከሌሎችም ሴቶች ተለይተ የተባረክሽ ነሽ የማሐዘንሽ ፍሬ የተባረከ ነው ብላ በታላቅ ቃል ጮኸች። አሁንም ሰላምታ ስትሰጪኝ ቃልሽን በሰማሁ ጊዜ በማሐፀኔ ጽንሱ በደስታ ዘሏልና ተናውጧልና። ድንግልም የማሐፀኔ ፍሬ ተባረከ ነው ያለችውን የኤልሳቤጥን ቃሏን በሰማች ጊዜ መንፈስ ቅዱስ በላዋ እንዳደረባት ታወቀች። ስለማይመረመር ጸጋ እግዚአብሔር ምስጋና ቀጠለይ ነፍሴ እግዚአብሔርን ታከብረዋለች አለይ በሃይሉ ሁሉን የሚሸከም እሱን የተሸከምች መንፈሳዊት ሆይ በእውነት አወቅሽው። ከሰማያት በላይ ከፍ ከፍ አልች ሰማያት የማይወስኑት የመላእክት ሰራዊት የማያውት እሱ በማሐፀን ይሻድሯልና ልቤ በጌታዬ በአምላኬ ደስ ይላታል። የባሪያውን ተተናይቷልና እንግዲህ ትውልድ ሁሉ ያመሰግኑ ያመሰግኑሻል ታላላቅ ኃይል አድርጎኛልና፣ ስሙ ቅዱስ ነው። ይቅርታውም ለሚፈሩት ሰዎች ለልጅ ልጅ ይኖራል። በክንዱ ኃይል አደረገ፤ የልቦናቸውን ሀሳብ ከፍ ከፍ የሚያደርጉትን በተናቸው። ኃይለኞችን ከዙፋናቸው ገለበጣቸው፣ ትሁታንንም ከፍ ከፍ አደረጋቸው። ርሑባንን ከበረከቱ አጠገባቸው፣ ባለጸጎችን ባዷቸውን ሰደዳቸው። ወዳጁን ብላቴናውን እስራኤልን በረዴት ጠበቀው ለአባቶቻችን የነገረው ይቅርታውን አስቧልና እስከ ዘላለሙ ለአብርሃም እና ለዘሩ የነገረውን ተስፋውን አስታወሰ። የአብርሃም ዘር የተባልን ከቃለ እግዚአብሔር የተለየን የተራን እኛን በጌታችን በኢየሱስ ክርስቶስ አምነን ለትምህርት የተጠራን እኛን አጽናናን። እንዴት ተጻፈ? ሁሉ በላያችን ለተጠራብን ለእኛ አንድነትን ሰጠ በኢየሱስ ክርስቶስ የአብርሃም በረከቱ ለአሕዛብ ይሆን ዘንድ በሃይማኖት የመንፈስ ቅዱስ ተስፋ ያገኙ ዘንድ ያመነን እኛም በሃይማኖት የአብርሃም ልጆች እንሆን ዘንድ በእግዚአብሔር በዙፋኑ ፊት ምረት እናገኝ ዘንድ ለመንፈስ ቅዱስ ምስጋና ክብር ያለው ገንዘቡ የሚሆን ዛሬም ዘወትርም ለዘላለሙ፣ አሚን። ጢሞቴዎስን እና የሮሙን ቴዎድሮስን እንደ ረዳቸው የሚናገር ሮማዊ ቴዎድሮስ የሚባል የሮም ሰው ነበረ። ይህንን ቅዱስ ከንጉስ ዘንድ ለጣዖት ስገድ አለው። ያም ቅዱስ ለእግዚአብሔር እንጂ ለጣዖት አልሰግድም አለው። ከዛም በኋላ ጽኑ ቅጣት ይቀጣው ዘንድ ለሹሙ አሳልፎ ሰጠው። እግዚአብሔር ትግስቱን ባየ ጊዜ ሊቀ መላክ ቅዱስ ገብርኤል ላከለት። ሹሙንም ገደለው አጠፋው። ለቴዎድሮስም የሚቀመጥበት ነጭ መንፈስ አምባ ላይ ፈረስ ሰጠው። የክርስቶስንም ሃይማኖት እየዞረ የሚያስተምርበት ነው። በረከቱ በአገልጋዩ ጋር ይሁን ለዘላለሙ አሜን። ከፈረሰኞ ጋር ለተዋጋ ለቴድሮስም ሰላምታ ይገባዋል። መንፈሳዊ ፈረስን የሰጠው ገብርኤል ሆይ መሬት ከምትሆን ሥጋዬ ጋር ነፍሴን ያስጠበቀው ወደ ሰማይ መንገድ ባቀናሁ ጊዜ በፊትህ ባለሟልነት ስጠኝ። አሜን።